አትርሱ፣ አንድ ቀን አለመኖር አለ፣ አንድ ቀን አለመጾም አለ፣ አንድ ቀን አለመጸለይ አለ፣ አንድ ቀን ፈልጋችሁ አለመስገድ አለ። አንድ ቀን የተከፈተልን የሁላችንም መንግሥተ ሰማያትን የምንወርስባት የመዳን ደጅ ትዘጋለች። ተዘጋለች። ከሞትክ በኋላ ምንም ልታመጣ አትችልም። ካለፍክ በኋላ ምንም ልትሆና አትችልም። ክርስቲያኖች፣ መኖር የምትፈልጉትን ክርስቲያናዊ ሕይወት መንፈሳዊ ሕይወት ሳትኖሩት ሞት እንዳይቀድማችሁ፣ ሳትኖሩት ዓለሙ አያታላችሁ እውነቴን የምላችሁ በጣም የምንኖርበት ጊዜ ፈተናውን ያከበደው ፈተናው በጣም የሚከብድ ስለሆነ አይደለም። ከፈተናው ክብደት በላይ የእግዚአብሔርን አሻጋሪነት እኛ ሁላችንም ስለረሳ ነው። እናንተ ማናችሁ ተብላችሁ ተጠየቁ። ልክ እንደ ቅዱስ ቂርቆስ እኔ ክርስቲያን ነኝ የምትሉት፣ እግዚአብሔር ለእኛ ባህርን ከፍሎ ያሻገረን አይደለም? በሳትና በውሃ መካከልም ያሳለፈን። ችግሮቻችን ገዝፈው ይታዩናል እንጂ፣ ከችግራችን በላይ የእግዚአብሔር ድል አድራጊነት ሊታየን ያስፈልጋል። ይህን የምናይበትን አይን ለሁላችን አምላካችን ይስ